ሰላም ሰላም ውድ የሰኒዘ ዘመቻ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጅ ቅላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ ውድ ተከታታዮቻችን፣ በዛሬው ዕለት ደግሞ ከባለፈው የቀጠለውን እንቀጥላለን። እግዚአብሔር ከእግዚአብሔር ዘንድ በእግዚአብሔር ጋር ለመፈጠረው ፍጥረት የአይን ብርሃን የሆኑ ዘንድ የፈጠራቸው የሶስቱ ፀሐዮችን ስም እንመለከታለን አንዱ ኦሪያ ሁለተኛው ያሬስ ሶስተኛው እኛ በምንኖርበት እዩር ወይም ደግሞ አየር ክልል ውስጥ ያለው ቶማሲያ ይባላሉ። እነዚህ ፀሐዮች እግዚአብሔር ለፈጠረው ፍጥረት ሁሉ ብርሃንነት ከመሆናቸውም ሌላ ሙቀታቸው ለስጋ አጥንትን ኃይልና ለስጋ አጥንት ኃይልና ብርታት ብርሃናቸው ለስጋ አይን ግልጽነትን በመሆን አእምሮአቸውን በማንቃት የተፈጥሮ ባህሪ ሕይወታቸውን ያድሱላቸዋል። ለእጽዋትም እድገትንና ብስለትን ይሰጣሉ። ነገር ግን እኛ ምድራውያን የምንሆን ከሶስቱ ፀሐዮች መካከል ቶማስያ የተባለውን የፀሐይ አሜር ብቻ እንጂ ኦሪያንና ያሬስን አናይ። ምክንያቱም ከእኛ እዮር ሰማይ ክልል ውስጥ ናቸውና። እንደነዚሁ የአራቱ ጨረቃ ስሞች አንደኛው ይራአያ ይራአያ ሁለተኛው ናስያ፣ ሶስተኛው አብለያ፣ አራተኛው በእኛ እዮር ሰማይ ክልል ውስጥ ያለውና እኛ የምናየው ወደፊት በሰው ልጆች ጥበብ የሚፈተነው አስኒያ ይባላል። አስኒያ የሚባለው ጨደቃ ከቶሚያስያ ፀሐይ የሚያገኘውን አሚር የተባለውን የብርሃን ጨረር ለዚች ምድር ያበራል። ነገር ግን ቶማስያ ፀሐይ ብርሃኗን በዚህ ምድር የምታበራበት ጊዜ ብርሃኑ ይቀንሳል። አስኒያም የፀሐይ ክበብ ማለት አውደ ፀሐይን በሚዞርበት ጊዜ የሴሌዳው ገጽ ይቀንሳል። ምድርም እንዲሁ የምታገኘውን ብርሃን ትቀንስና ጨለማ ትሆናለች። እግዚአብሔር ከእግዚአብሔር ዘንድ በእግዚአብሔር ቃል ለፈጠራቸው ለሰባቱ ሰማያት ብሩሃን ብሩኳን ካላቸው በኋላ መቶ ዓለማትን እስከ ሰራዊቶቻቸው ደዋትሪ ጅንቲሊዮን ብዙሃን ኳክብትን ፈጥሮ እንደየደረጃቸው ከፋፍሎ አደላቸው። ለዘላለም ፀንተው እንዲኖሩና በእነርሱ ክልል ውስጥ እንዲዞሩ አደረገ። ለዓለማትና ለኳክብትም ለየራሳቸው ውደት የሚያሳዩበት የራሳቸውን እድል እጣ የሆነ ክበብን አዘጋጀላቸው። መቶ ዓለማት ከእግዚአብሔር በእግዚአብሔር ቃል ተፈጥረው ወደ እየድላቸው ወደ እየእድል እጣቸው ወደ ሆኑት ሰማያት ተለያይተው በክልላቸው እስከሚገቡና እስከሚጸኑ ድረስ በውስጣቸው የሚንቀሳቀስ ሕይወት ያለው ፍጥረት አልነበረ። እነሱ መጀመሪያ ከረጉና ከጸኑ በኋላ እግዚአብሔር በውስጣቸው ሰራዊት የሆናቸው ዘንድ ከኮሬብ እሳትን ከዱላሌብ አፈርን ከናጌብ ውሃን ከአዜብ ነፋስን በቃሉ በመዝገንና በማቀላቀል አዋህዱ እንደ የድርሻቸው እንደ የድርሻው በውስጣቸው በማሳደር እጽዋትንና አዝርትን ተንቀሳቃሽና ተሳቢ ተንሳፋፊና በራሪ የሆኑትን ሁሉ ፈጥሮ አሳመራቸው አሰማራቸው የተፈረጠሩበትንም ሁሉ ሕይወት ናቸው። እግዚአብሔር በእግዚአብሔር ቃል ፍጥረቱን ከእግዚአብሔር ካለመኖር ወደ መኖር በሚፈጥርበት ጊዜ አንደኛው ዓለም ከሌላው ዓለም በስፋትና በውርድ በዲካም እንዲበላለጡ አድርጎ ስለፈጠራቸው ሁሉም ትንሽና ትልቅ የትልቅም ትልቅ ነበሩ እንጂ አንድ አይነት ሆነው አልተፈጠሩም። እንዲሁ አን የሆኑ ከዋክብት አንዱ ኮከብ ከሌላው ኮከብ በብርሃን በክብር፣ በስፋትና በወር በቁመት በርቀት፣ በቅርጽና በክምችት በመበታተን ተለያይቶ ልዩ አድርጎ ፈጠራች ብዙሃን ኳክብት ማለት ዶትሪ ጂንቲሊዮን ወይም ደግሞ 99 ዜሮ ያለው ማለት ነው። ዓለማትን ይሁኑ ኳክብትም አንዱ ከሌላው ጋር እንዳይቀላቀልና እንዳይዋህድ ሲል በመካከላቸው ልዩ ልዩ የሆነ የተፈጥሮ ባህሪ እንዲኖራቸው አደረገ። እግዚአብሔር ከአምስቱ ሰማያት ይልቅ ሰባቱ ሰማያትን መርጦ ወዷልና በሰባቱ ሰማያት ዘንድ ክብሩንና ኃይሉን ቸርነቱንና ጌትነቱን ፈጣሪነቱን ስሙንም እንዲያውቁትና እንዲያመሰግኑት ሲል ለፈጠረው ፍጥረት ሁሉ ገደብ ያለው ነፃ አእምሮ ሰጣቸው ራሱንም ገለጸላቸው እኛ በጸጋው የእግዚአብሔር ልጆች ሰራዊት የሆንን ዕድል ዕጣችን ከሆነችው ከዚች ምድር ዓለም ተፈጥረን ስለተገኘንባት ለዘላ ዓለም ባንኖርባትም ለጊዜው ስላለንባት ወደፊት ወደ ዕጣ ክፍላችን ሰማያዊ ዓለም እስከምንሄድ ድረስ በዚች ምድር ሳለን ለእግዚአብሔር በሰባቱ ሰማያት ክልልና በመቶ ዓለሞች ክበብ ስላለው ክብርና ኃይል ቸርነቱን ምሕረቱንም እያስታወስን በእግዚአብሔር ክሩብ መልአክ እንድንጽፍ የተነገረንን ቃል እንጽፋለን፣ አስተውለንም እንናገራለን። ምስክርነታችንም እውነት እንደሆነ የእግዚአብሔር መንፈስ ይመሰክራል፣ እርሱም የእውነት መንፈስ ነውና። ጌታችን ኢየሱስ ክርስቶስ በዚች ዓለም ምድር የሰው ልጅ ሆኖ በሥጋ በተገለጠ ጊዜ እንደዚህ አለን፣ እውነት እውነት እላችኋለሁ፣ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንም አትቀበሉትም። ይህንን ያለ በሦስትነቱ አካል ነው። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣው የወጣ ማንም የለም። እርሱም በሰማይ የሚኖረው የሰው ልጅ ነው። ዮሐንስ ምዕራፍ 3 ቁጥር 11 ላይ ብሏል። ሁሉም በእርሱ ኃይል ዕውቀት ተጀመረ፣ በእርሱም ጥበብ ፍጥረት ሁሉ ተፈጠረ በእርሱም መንፈስ ማስተዋል ከበረ። እግዚአብሔር ማወቅ ጥበብ ነው። ጥበብና ሕይወት ማስተዋልም የእግዚአብሔር ጸጋ ነው። እውቀትንና ጥበብን ማስተዋልንም ለአይሙራችን የሚሰጥ እግዚአብሔር ነው። እግዚአብሔር ለሚሹና ለሚፈልጉት ሕጉንም ለሚጠብቁት ትእዛዙንም ለሚፈጽሙት ጠቢባን ሁሉ እንደየጣቸው የጸጋ መንፈሱን ይሰጣቸዋል። በገዙ የአሳር አሳር የሚባለው የአሻር መጽሐፍ በሙሴ አማት በዮቶርና በልጆቹ በሙሴ ልጆች በኩል ከሙሴ እስከ ቤተ መቅደስ መሰራት ድረስ ያለውን የእግዚአብሔር ጦርነት የሚገልጽ ነው። ከዚህም የሙሴና የዮቶር ወዳጅነት፣ የኢያሱንና የበልዓምን የሳሙኤልና የአጼ ታሪክን ይዘረዝራል። እንዲሁ የንጉሥ ዳዊት ልጅ ሰለሞንም በምሳሌ አለ ጠቢብ እነዚህን ከመስማት ጥበብን ይጨምራል አስተዋይም መልካም ጥምትን ገንዘቡ ያደርጋል ምሳሌንና ትርጓሜን የሚጠባ የጠቢባን ቃልና የተሸሸገውን ነገር ለማስተዋል የጥበብ መጀመሪያ እግዚአብሔር መፍራት ነው ይለናል ምሳሌ ምዕራፍ አንድ ቁጥር አምስት ላይ እግዚአብሔር የሰባቱ ሰማያትን ዳርቻና የጠፈር ዲካቸውን በቀለም ከወሰንና ከደመደመ በኋላ በአርያም ሰማይ ባለው በቅዱስ መንበር ጸባኦት ስር የሚያንጸባርቅ የሕይወት ውሃ አፈለቀ። በፊቱ በሚቆሙት መላእክት ዘንድ ባለው ወለል አነጠፈው። ከዚህ በመቀጠል ያለውን በቀጣይ ክፍል እናቀርብላችኋለን። ስለተከታተላችሁን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ ይቆየን። የሰኒ ዘሚካሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ